ጽዮን እንግዲህ ሉሊት ላይ ባደረገችው ነገር ታሰረች። ይሄ ይገርማል። ናታን ደግሞ ያፌት ግቢ የሆነ ሰው ጋር እየሰራ ይገኛል። እሱም ምንድን ነው ያፌትን ከጉድጓድ ውስጥ ለማስገባት ጥረት እያደረገ ይገኛል። ግን ያፌት ግቢ ውስጥ ከናታን ጋር የሚሰራው ማን ነው አይታወቅም። ኤፍራታ ናት፣ ወይስ ደግሞ የያፌት ሰራተኛ? ሲቀጥል የአፌትን ግቢ ጠባቂዎች። ያፌት አሁን ራሱን በራሱ በማከም ሐኪም ቤት የሚባል አልሄድም በማለት አውሬነቱን አሳይቷል። ነገር ግን ያፌት ይህንን ነገር ካወቀ አለቀለት ናታ የመጨረሻውም ሊሆን ይችላል እንግዲህ በሚያሳዝን ሁኔታ ፂወን ያደረገችው ነገር ዋጋ ያስከፍላታል። ሉሊትን ለመቅጣት ብላ የሰነዘረችው ብትር እሷኑ መልሶ ወደ እስር ቤት ከተታት። ይህገርማል በጣም ያሳዝናል። በእርግጥ ፂወን ሉሊትን ያደረገቻት ነገር ከእሷ ጋር ሲነጣጠር ምንም አይደለም። ትውስታዋን ሉሊት ነጥቃታለች፣ ግን ደግሞ ሉሊት ያደረገችው ልዩነቱ ምንድን ነው? ሉሊት ጽዮንን ትውስታን የንጠቀቻት ማንም ሰው በማያይ ሰዓት ነው። ጽዮን ደግሞ የዋህነቷ ናታንም ቤዛም ባሉበት በአደባባይ ነው ያደረገችው። ይህ ዋጋ አስከፍሏታል። ሰላም ውድና የተከበራችሁ የመሪና ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ እንግዲህ ሁላችሁም የጽዮን ድርጊት አሳስቧቸዋል። እንዲሁም ደግሞ ያፌትና አታን ላይ ጣቱን አልቀሰረም ነበር። አሁን ግን ሉሊት ያፌትን ደውላ ናታን ቤት አልነበረም፣ በማለቷ ናታን እሱ ላይ ችግር እንዳደረሰበት እንዲጠረጥር አድርገዋለች። ከዛ በፊት ግን ናታን ያፌት ማንንም አልተጠራጠረም ነበረ። በሚገርም ሁኔታ አሁን ያፌት ራሱን በራሱ አክሞ አውሬነቱን በግልጽ አሳይቷል። ግን ደግሞ በሰዓቱ ይህንን ሰው ፈልጌ አገኘዋለሁ፣ ማን ነው እኔ ላይ ይህን ያደረገው እያለ እንጂ በፍጹም ናታንን አልጠረጠረም ነበር ግን ናታን ደግሞ አሁን ለማንም ሳይናገር ምን እንደተፈጠረ ራሱ እነቤዛ ሲጠይቁትም የሰሞኑ ሁኔታቸው ስላልገባው የሰሞኑ ሁኔታው ስላልገባቸው ምን እያደረገ ነው፣ ለምንድን ነው የማይነግረን በማለት በተለይ ቤዛ ጥርጣሬ ላይ ነበረች። ጠዋት እነሱ እንደተኙ ይገባል፣ ማታ ደግሞ እነሱ እንደተኙ ይወጣል፣ ይመጣል፣ እነሱ እንደተኙም ይሄዳል። እናም ይህ ነገር ያሳሰባት ቤዛ ጠየቀችው። እሱ ግን ድርጅቱ ውስጥ ምን መስራት እንዳለብኝ ስለማቅ ስራ በጣም ስለበዛ ስልኬን አጥፍቼ እየሰራው ነበር ይላታል። ነገር ግን ያ ነገር ሳይሆን ናታን ለማንም ሳያወራ፣ ለሚወደው ጓደኛው ለቢኒ እንኳ አላካፈለም፣ ትልቅ ነገር እያደረገ ይገኛል። እሱም ምንድን ነው ያፌት ግቢ ገብቶ በያፌት ሰዎች እንግዲህ ያፌትን ለማዳከም እየጣረ ይገኛል። ኤፍራታ ደግሞ ያፌት ላይ ያገኘችው መረጃ እየጎለጎለች እያወጣች ዶክሜንቱን ይዛለች። ይሄ ቀድሞ ያፌትን ወደ እስር ቤት ካልከተተው ወንጀሉ ይፋ ወጥቶ ያፌት ካላለቀለት ግን፣ ራሱን አክሞ ተነስቶ እንደ ድሮ መሄድ ከጀመረ ናታን የህይወቱ መጨረሻ ሊሆንም ይችላል። ግን ይህን መቋቋም ይችላል ወይ እፍራታ ምናልባት ከጎኑ ከሆነች ያው መውጣትም መንቀሳቀስም ከቻለች እንጂ ያፌት ተዳነ ግን እፍራታ ከማንም ጋር እንድትገናኝ ስለማይፈቅድ ራሱ ዶክሜንቶንም አሳልፋ የምትሰጥበት ጊዜ አይኖራትም። እንኳን ከናታን ጎን ሆና ናታንን ልትረዳው ይቅርና ለራሷም ችግር ውስጥ ነው የምትገባው። ምክንያቱም ያፌት ሲናደድ የሚያደርገውን አያውቀውም። እናም ይሄ ነገር ደግሞ ዋጋ ያስከፍላታል። ስለዚህ አሁን ናታን እያደረገ ያለው ነገር ትልቅ መከራና ችግር ውስጥ እየገባ ይታየናል። ግን እስኪ ገምቱ የአፌት ግቢ ለናታን ሆኖ የሚሰራ ማን ይመስላችኋል? ኢፍራታ ነች ወይስ ሰራተኛዋ ወይስ ደግሞ የአፌት ግቢ ጠባቂዎች ቦርድ ጋርድ ናቸው? እንግዲህ ከባድ ነው። እሱን በቀጣው በክፍል የምናየውና በጉጉት የምንጠብቀው ይሆናል። ግን ግምታቸውን ኮሜንት ላይም አስቀምጡ እናም ሉሊት አሁን በበላችው ምግብ ፂወን እሷን የቀጣች መስሏት ወይም ደግሞ እያሰቃየች ዋጋዋን የሰጣች መስሏት እራሷን ችግር ውስጥ ከታለች። ሉሊት አሁን የተመገበችው ምግብ በጣም አደገኛ እና ሕይወቷ በጣም እንደሚያስፈራ ዶክተሮቹ ተናግረዋል። ሉሊት ያለችው አሁን አደገኛ ወይም ደግሞ ከፍተኛ ድንገተኞች ሆስፒታል ውስጥ ትገኛለች። ያ ምክንያቱም በጣም ከባድና በቀላሉ የምትድን አይነት አይደለም ሉሊትን ያጋጠማት ሲሆን አሁን የምትጸጸትበትን ስራ እንደሰራች በጣም ገብቷታል። ምክንያቱም በዚህ ሰዓት ከወንድሟ ጎን ሆና የሚመጣውን መቀበል እንዳለብ ሲኖርባት እሷ ደግሞ በሉሊት ምክንያት ሉሊት ላይ የፈጸመችው ነገር በስሜት ተገፋፍታ ያደረገችው ነገር እሷን እስር ቤት እንዲወረውራት አድርጓታል። አሁን እንደዛ የምትሳሳለት ወንድሟን ጥላ እንደዛም የምትፈራውን እስር ቤት ትታ እስር ቤት ገብታበት እየዋኘች ትገኛለች። እናም ይህ ነገር ወደ የት ነው የሚያመራው? ገኒ ደግሞ ይህንን ስትሰማ ምንድን ነው ያለችው? ፂወን እሉሊት ላይ ያደረገችው ነገር ያን ያክል የሚካበድ አይደለም። ሰው ስለሌላትና ሚስኪን ስለሆነች እንጂ ሉሊት በስውር የጨፈጨፈችው ነብስ ብዙ ነው። ሉሊት የብዙ ሰው ነፍስ ሰውታለች። ምክንያቱም በድብቅ ስለምታደርግ አልተነቃባትም እንጂ ፂወን ግን በይፋ ስላደረገችው ነው ይህ ሁሉ የበረታው በማለት እየተሟገተች እና እየተናደደች ትገኛለች። ግን ፖሊሶችም ደግሞ መረጃ ካለች ስለ ሉሊት ማንጣት አለብሽ አሏት። ገኒ መረጃ የላትም ስለ ሉሊት። እናም ሉሊትም መቀጣት ባለባት ሰዓት ትቀጣለች። ከህመሟ ትዳንና መረጃውን ይዘሽ እንዴት ትጠብቂን ስሏትም፣ መረጃ የለኝም ከአይን በላይ መረጃ ምን አለ ብላ ለፖሊሶቹ ተናገረች ገኒ አይ በፍጹም እሱማ አይሆንም፣ አሏት እሷም ግራ ተጋባች። አይገርምም። አሁን ጽዮንን የሚያድኑበት መንገድ ምንም ነገር የለም፣ ይፋ ያደረገችው ነገር እስከሆነ ድረስ በራሷ ተይዛለች። ናታንም፣ ቤዛም፣ ደግሞ ኢፍራታ ማናት ጽዮን ምንም አላደረገችም ብለው ለመካድ እንግዲህ፣ ከምርመራው የተነሳ ምግብ እየተመረዘ ነው ምግቡ ተመርዟል ወይ ስትባልም ቢዛ እኔ እንጃ በቃ የሰጠናት ምግብ እንደዚህ እንደዚህ ነው ብላ ተናገረች። ማነው የሰጣት ሲባልም ጽዮን አለች። አሁን እንግዲህ በገዛ ጓደኛዋ ተመስክሮባታል። ናታን በጣም እየተናደደ ይገኛል። እንዳይኑ ብሌን የሚሳሳላት እህቱ እንኳን ፖሊስ ጣቢያ ይቅርና ከቤት ወታ እንድታደር አይፈልግም። ያፌትን ወደ ጉድጓድ ለመወርወር እየጣረ ያለው ናታን አሁን የእህቱ ነገር ተደቀነ። በዚያ አጋጣሚ ይሄ መፈጠሩ ለያፌት ደግሞ ጥሩ እድል ነው። ምክንያቱም ናታን በጽዮን ቢዚ ይሆናል። ያፌት ደግሞ ሕመሙን በራሱ አክሞ ተነስቶ ይበልጥ ሌላ እዳ ይጨምርበታል። አሁን ናታን ምንም የማድረግ አቅም አይኖረውም። በሚያሳዝን ሁኔታ እንግዲህ የሁሉም ህይወት ተርምስምሶ ይወጣል። በእርግጥ ቤዛ መጥፎ ነገር አስባ ሳይሆን ያው ፖሊሶቹ ሲጠይቋት እስር ቤትንም ስለምታውቅና እንዲሁም ደግሞ ሉሊትን ጽዮን ትመርዛታለች ብላ ስላላሰበች ነው ያንን ነገር ለፖሊሶቹ ጽዮን ናት የሰጠቻት ምግቡ ብላ እየተናገረችውና የተናዘዘችው። በሚያሳዝን ሁኔታ እንግዲህ ፂወን ወደ እስር ቤት ተወርውራለች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሁንላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።